ያው ባለፈው ዓርብ ዕለት ግንቦት ልደታም በቤታችን የተወለደችበት ዕለት ነው። አይታችሁታል። በዓለም ዙሪያ ሀገራችን፣ በኢትዮጵያ በሜክሲኮ አደባባይ መንገድ ተዘግቶ ያው ሁሉ ተደርጎና ክብረ በዓል ነው። ዘንድሮ በእውነቱ በጣም እድለኞች ነን እና እና ደግሞ ተስፋም አለን። ምክንያቱም አዲስ ትውልድ ነው የሚያከብረው ከዛም በላይ በዓለም በዓለም ዙሪያ በሶሪያ በካቶሊክ ኦሪንታል ቤተ ክርስቲያናት በራሻ በሁሉም አይታችሁ ሚዲያ በልዩ ሁኔታ ነው ሲከበር የነበረው። እዚህ መነሻ የሚሆነ የሉቃስ ወንጌል ምዕራፍ አንድ ከቁጥር 49 ላይ ትውልድ ሁሉ እንግዲህ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል የሚል ቃል ቤታችን እመቤታችን ተናግራለች እና ይህን የተናገረችው ሶስት ምልክቶችን ካየች በኋላ ነው። የመጀመሪያው በቤተ መቅደስ ስትኖር መልአኩ ቅዱስ ገብርኤል መጥቶ በልዩ ሰላምታ ሰላምታ ሰጣት። የሰማይ መልአክ ነው፣ የእግዚአብሔር አገልጋይ ነው፣ ክቡር መልአክ ነው። እሷ ገምቱ እንግዲህ የአስራ አምስት አመት ወጣት ማለት ነው። እድሜ ያው እዛ ጊዜ ከሰማይ የመጣ መላክ በልዩ ክብር በልዩ ምስጋና አመሰገናት። ያንደኛው ነው ያየችው፣ እና ከእግዚአብሔር ተልኮ ነው የመጣው፣ እና የተነገራትም ነገር እንደ ሰው በጣም ከባድ ነው። አምላክን ትወልጃለች ነው የተባለችው። ትልቅ ምስራ ለማንም ተነግሮ የማያት በዚህ ዓለም ካለ ትልቅ የምስራች ነው የተነገረው ያንደኛው ነው። ሁለተኛው ደግሞ የኤልሳቤት ወደ እሷ በምትሄድበት ሰዓት ኤልሳቤት ሽማግሌ ሰው ናት። ከዘጠና ዓመት በላይ እግዚአብሔር ያላት አክስቷ ናት። ዘመዷ እና በምትሄድበት ሰዓት አመሰገነቻት እራሷ። ሲነገርሽ እንደ ባሌ እንደ ዘካሪያስ ሳትከራከሪ የተነገረሽን ቃል እንደሚፈጸም የነገሩሽን ቃል የምታምኚ አንቺ ብፅዕት ነሽ፣ ደግ ነሽ፣ ክብርት ነሽ ብላ ነገረቻት። ይሄም አንዱ እንደው። ሌላው ደግሞ የመጨረሻው በኤርሳቤጥ ማህፀን ውስጥ ያለ የስድስት ወር ሕፃን ማለት ለእሷም ለልጇም ለማንጸራ ለተሰነሰ ልጇም ሰገደ ማለት እና ይሄንን ካየች በኋላ ይህ ሁሉ ክብር ከእግዚአብሔር በአንድ ግን በተወሰነ በአንድ ቀን ውስጥ ነው ይኸው እየተደረገ እና ካየች በኋላ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላ ተናገረች እና ይሄ የምናየው ነው። አሁን የእመቤታችንን ክብርና ቅድስና በሰዎች ብቻ ሳይሆን በመጽሐፍት ሃይማኖተ አበው በሚባል የቤተክርስቲያናችን መጽሐፍ ከሐዋርያት ቀጥለው የተነሱ የቤተክርስቲያን ሊቃውንት ታላላቅ የሚባሉ ሊቃውንት እነ ዮሐንስ አፈወርቅ እነ ቅዱስ አትናቴዎስ እነ ቅዱስ ባስልዮስ እነ ጎርጎስ የሚባሉ አሉ። ወርቃማው ዘመን ከቆስጠንጢኖስ በኋላ የቤተክርስቲያን ትንሣኤ ከተደረገ በኋላ ወርቃማ የሚባለው ፈላስፎቹ ሁሉ፣ ባለስልጣኖቹ ሁሉ፣ ሀብታሞቹ ሁሉ ክርስቲያን የሆኑበት ዘመን። አንዳንድ ወርቃማ ዘመን አለ አይደለም። ለመጥፎም ለጥሩም እኮ ዘመን አለው አይደለም። እና ያ ዘመን አሁን ለምሳሌ አውሮፓ ሂዳችሁ ብታውቁ ሰዎች ካላቸው በየቦታው በሮምም፣ በስፔንም፣ በእንግሊዝም የትም ቦታ በጀርመን ብትሄዱ ትልልቅ ካቴድራሎች አሏቸው፣ በጣም የሚያማምሩ መሀል ከተማ ላይ በልዩ ጊዜ የተሰሩ ያ በወርቃማው ዘመን የተሰራ የክርስትና ዘመን ነበረ ማለት ነው። በእነሱ እና በእኛ ሀገር አሁንም ስቲል አሁንም አክቲቭ ነው። እንዲያውም በጣም እየጎላ ነው። ከሀገራችንም አልፎ በመላው በዓለም በየድንበት ሁሉ የቤተክርስቲያን እየበዛ እየገዛን እየጠበበን ልጆች እየተወለዱ ዘማሪ እየሆኑ መርጌታ ሊሆኑ እየተቃረቡ በሁሉ ነገር ካህናት እየሆኑ ነው የመጡት። የእኛ አሁንም ያበለ እየጎመራ ያለ እና ይሄ እንግዲህ ወርቃማ ዘመን በነበረው በዛ በቅዱሳን አባቶቻችን ዘመን የነበሩ ሊቃውንቱ አይናማዎቹ ነው ቅዱስ ቄሮሎስ ከእነሱ እነሱ ዋና ናቸው። ቤተ ክርስቲያንን ያጸኗት፣ በትክክለኛነት ላይ ያስቀመጧት፣ ምስጢሯን አደላድለው ያስቀመጡ ናቸው እነ ቅዱስ ቄርሎስ። በነ ንስጥሮስ በነ ንስጥሮስ በነ አሪዎስ መነሳት ምክንያት ነው የእነሱን ኑፋቄ ለመቃወም በማሰብ በዚህ ምክንያት እነሱ ለመርታት ሲባል ነው ያ ሁሉ ነገር የተጻፈው እና እዛ ላይ ብታዩ ሙሉ በሙሉ ስለ መቤታችንና ስለ ልጇ ብቻ ነው። ይህን የነገረ ስጋዌ አምላክ እንዴት ሰው እንደሆነ፣ ለምን ሰው እንደሆነ በሚገርም ምስጢር፣ በሚገርም ጥበብ፣ በሚገርም አገላለጽ ስለ መቤታችን የተገለጸው ነው እና ያ የምናየው ነገር አሁንም እስከ ዛሬ ድረስ ስለ መቤታችን ግን የምናየው ነው እኛ ክርስቲያኖች መሬታችንን ስናከብር ዝም ብለን መሬታችንን ብለን የመውደድ አባዜ ስላለብን ዝም ብለን አይደለም። ዝም ብለን ለምን እንወዳለን? ብዙ ሰው እኮ አለ በዚህ ምድር ለምን አልወደድም ሌላውን ሰው ዝም ብሎ ሰው እንዲሁ አይወደድም? መውደድ ቀላል ነው። መወደድ እንዲበቀላል ሁሉም ሰው እኮ መወደድ ይፈልጋል። ሁሉም ሰው እኮ በቃ ጥሩ ሰው መባል፣ ጨዋ መባል፣ ደግ መባል ይፈልጋል። ቀላል ነገር አይደለም ዝም ብሎ አይገኝም ወደ ስንት ነገር አድርገንም እንኳን እንደ ጃ አመዳ ፋሻ አይደለ እጃችን እጃችን አመዳ ፋሻ ይባላል አይገኝ እምነታችን ስንወድ ዝም ብሎ አይደለም። የማናውቅ የማናነብ የማይገባን ሆነን አይደለ በዚህ የሚያህል ደደብ እንሆናለን በዚህ የሚያህል የማይገባን እንሆናለን። አይደለ ይሄን ያህል እና አልገባችሁም? ሰዎች አያችሁ፣ አሁን እናንተ እኔ ወደ እናንተ ነው የማይዋደልኝ ከኔ ጋር ናችሁ እናንተ ሬዳ ያላችሁ እናንተ የምታዩትን እኔ አላየሁም። ይሁን ልዩነት። እኔ የማይሆን እናንተ አታዩት። ከኋላ ያለው ነገር እኔ ያላየው ለብዙ ሰዎች አሁን የእመቤታችን ነገር ከኋላ ነው የሆነባቸው፣ የማያዩት ነገር ነው። እንዴት አድርገን እናሳያቸው? መጽሐፍ ተጽፈዋል። አይና ማለቃውን ታስቀምጠዋል። እናቷ መስግኗታል። ከሷ ተወልዷል። መርጧታል፣ አክብሯታል። በመጨረሻዋ ሰዓት ራሱ ባለቀች መጨረሻ ነው ወይ የተፈጸመ ሁሉ ሲል አደራ ልናት፣ ይሄን ብሎ አደራ ሰጥቶ ሄደ፣ በጎለጎታ ቃል ኪዳን ሰጣን እና በጌቴሴማኒ። ስለዚህ ምንም ያለውን ነገር አንብበን፣ አንብበን፣ አንብበን፣ ተረርተን፣ አገናዝበን ትክክል ስለሆነ ለእመቤታችን ክብር ምን ሰጠ እዚህ ስለማይገባን አደለም። ይሁን ሰው ያለው ነገር በሙሉ እየተረዳው ነው። እመቤታችንን ማክበር አምላክን የሚያከብር ሰው ሁሉ በመጀመሪያ ከአምላክ ቀጥሎ የሚያከብረው እመቤታችን ነው። ምክንያቱም እመቤታችን መልዕልተ ፍጡራን መትህተ ፈጣሪ ማለት መትህት ማለት ታች ማለት ከፈጣሪ በታች ነገር ግን ከፍጡራን ሁሉ በላይ ከመላእክትም ዙፋኑን ከሚሸከሙ ከኪሩቤል ከሱራቤል የጌታን የስላሴን ዙፋን የሚሸከሙ ነው ኦርተመል ሀያ አራት ሰዓት የሚያጥሩት ሁሌ ቅድስና ክብር ጸጋ ይበዛላቸው። ከእነሱ ሁሉ በላይ እነሱ የሚሸከሙትን ዙፋኑ አምላክ ከነ ዙፋኑ ከነ ክብሩ ከነ አምላክ እነሱ ነው የተሸከመችው። ለዚህ ነው ይሄ ነው ይሄ ነው፣ ይሄንን አይኗቸው ማስገባት መሻቃታቸው ይከብዳል። እንትን ይላል አሁን አምላክን ምንም የሚወስነው የሌለውን አምላክ ሁሉን የፈጠረውን አምላክ በማህፀኗ ተሸከመች የሚለው ይከብዳቸዋል ለመቀበል ስለሚከብዳቸው ያንን ሁሉ ይተውና፣ መሬታችንን የሚረሳ ነው። እኛ የምናምነው እኮ የምንችለውን ያህል ነው። ሁሉን ነገር እኳ አናውቅም? አምላክ በምን አይነት ሁኔታ፣ በምን አይነት ጥበብ በማህፀኗ እንዳደረ እኮ እናስተምራትን እንጂ አናውቀውም ልናብራራው፣ ቋንቋ ይችላል። ሰማይና ምድር የማይወስኑት አምላክ ሁሉን የፈጠረ አምላክ ሁሉን ማድረግ የሚችል አምላክ በፈቃዱ እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጣ ዋደሃነ በአባቱ በራሱ ፈቃድ። ፈቃድ አንድ ነው። ያ ይሁን ይሁን፣ ፈቃድ አንድ ነው። አካልን አፌር አብ የፈቀደው፣ ሶስቱን አንድ ልብ ነው። ሶስት አካል አንድ ልብ፣ አንድ ሕሊና አንድ አይተን ይላል ማ ስለዚህ በፈቃዱ ወደዚህ ዓለም መጥቶ የእሷን ማህፀን ተዋሃደ ስለፈቀደ ነው። እግዚአብሔር ያደረገው ነገር ሁሉ እኮ አስተያየት አይሰጥበትም። በቃ የሆነ ነገር ነው የሆነ እግዚአብሔር ያደረገው የሆነ ነው የሚባለው። ለምን እንዲህ አርጎ ፈጠረን አስተያየት ምድርን እንዲህ አድርጎ ቢሰራት ኑሮ ጋላክ እንደዚህ ቢያደርገው ኑሮ? እንስሳታንውን እንዲህ ከሚሆኑ እንዲህ ቢሆኑ ሰው እኮ እንደዚህ ቢፈጠር አራተኛ ቢኖር የለም። የሆነ ነገር ነው የሆነ ነገር ላይ ጊዜ ከማቃጠል በሚሆን ነገር ላይ መስራት ይሻላል። ጥሩ ብዙም ይሰራ ስራ አለ። ብዙ ዓለም ከኛ የምጠብቀው ብዙ ነገር አለ እና እግዚአብሔር ስለወደደ እናቱን መረጠ፣ ስጋዋን ለበሰ ከሷ ሰው ጋር ይሄ የሆነ ነገር የተደረገ ነገር የምናምነው ነገር ነው እንጂ አቃቂር የምናወጣበት አስተያየት የምንሰጥበት ግን ሌላ ምርምር የምናደርግበት ነገር አይደለም። የእግዚአብሔር ነገር ይታመናል እንጂ አይመረመርም። የዚህ ዓለም ነገር ይመረመራል። የተጻፉ መጻፎችም እኮ የተጠኑ ጥናቶችም እንደገና ይከለሳሉ እንደገና ይደረጉና የተገኘ ውጤትም በሳይንስም እንደገና ደግሞ ሌላ ይሄ ጎሏል ይባላል። ብዙ ነገሮች ሊስተካከሉ ይችላል። የሰው ስራ ነው። የእግዚአብሔር ነገር ፐርፌክት ነው። አይቅ መጀመሪያውም ሲደረግ ስህተት ያለ ከዛም በኋላ አይቀነስም። ምንም አስተያየት ብንሰጥ ጉንጫችን እናለፋለን እንጂ የእግዚአብሔርን ነገር መቀየር አይቻልም። ለዚህ ነው በቤታችን የምናከብራት ስላከበራት ነው። ስላከበራት ሌሎቹ ጻድቃን ሰማዕታትን ብናመሰግናቸው የአምላክ ባለሟል ናቸው፣ የአምላክ ወዳጆች፣ የአምላክ አገልጋዮች ናቸው ብለን ነው። እመቤታችን ስናመሰግናት ግን የአምላክ እናት ብለን ነው። ከራሳኛ እንኳን ከራሳችን ለምን አለ ነው ከእናትና ከአባት የሚቀርባል እሷ እሱ ያለ አባት ነው የወለደችው። በቃ ብቻ ናት። እናትም አባትም ናት እሷ። ስለዚህ ከእናት የሚቀርበን ልንኳረፍ እንችላለን፣ በጣም ላንስማማ እንችላለን። ወደድንም ጠላንም የለበስነውን ስጋ ያገኘነው ከእናትና ከአባትም የተወለድነው ከእናታችን ነው። ማንም ሰው እናቱን መካሽ አይችልም። እናቱ እውነታ አይችልም፣ ማለት እና እናቱን ማክበር የተረገመ ለእናቱ ክብር የማይሰጥ ዛሬ እናቶች ስለ እንኳን አደረሳቸው አታጫጩ። እስቲ እንግዲህ ባሎች ይፈተናሉ። ዛሬ ተገጣጠማ እያችሁ መሄዳችን ተወዳችኋል። በራሱ ቀን ሳይንስ ዓለምን መሰከም ስለዚህ እናቱን የማያከብር ሰው የለም። ሁሉም ሰው እናቶች የራሳቸው ዋጋ ይከፍላሉ። ይህንን እናንተ ታውቃላችሁ፣ አልነገራችሁም። ሁላችንም እናት ስላለ ማለት ነው። ስለዚህ የአምላክ እናት ናት እኮ አምላክን በድንግልና ያለ አባት ያለ ዘር የወለደች የአምላክ ይሄ የመጀመሪያው ነው። ከእግዚአብሔር ቀጥሎ መጀመሪያ እንዲከበር ነገር ነው። ከዚህ በላይ ምንም የለም በሃይማኖት ለዚህ ነው ማርያም ማርያም የምንለው ድንግል ማርያም አማልጅን የምንለው ቀጥታ ራሱን ለመጠየቅ አቅም ስለሌለ አይደል? አቅም የለንም። ኃጢአተኛ ሆን በደልን አቅም አነሰን። የምናስበው ሌላ ነው፣ የምናደርገው ሌላ ነው። ቅዱስ ጳውሎስ ይናገር የለም ማድረግ የምፈልገው መልካም ነገር አለ፣ የማደርገው ግን የማልወደው ነው አለ። ስለዚህ ለኃጢአት የተሸጡ የኃጢአት ባሪያ ነኝ። ስላይቻል ኮር ማድረግ የምፈልገው መልካም ነገር ነው። ግን አፋችን አይታረም፣ ሕሊናችን መቆጣጠራችን የምናደርገውን ነገር በቃ ትልቅም ተብለን ትንሽም ተብለን እዛው ተመልሰን ጭቃ ውስጥ ነው። ዓቅም ስላነሰን እግዚአብሔር ፊት ለመቅረብ እየበደልን እያወቅን እራሳችን መሸንገል ስለማንጭ ባክብሽ ልመናሽ አንገት አያስቀልስ ፊት አያስመልስ። ለልጅሽ ብለሽ በእናት በኩል በእናት በኩል እናቶቻቸው አሳስታችሁ ያውቁ። እንዲህ አደርጉ ስትላችሁ ለእናታችሁ ብላችሁ እያወቃችሁት ትክክል እንዳልሆነ እያወቃችሁ እምእነሱም በጎን ነው በእናት በኩል ከዛ በኋላ ልጅ እያወቃችሁ መጥፎ ነገር የማይሆን ነገር እንኳ ታደርጋላችሁ። እያወቅን ከሚከፋል አያችሁ ምክንያቱም የእናት ውለታ የሚከፈል ነገር አለ የአምላክ እናት ማለት ቀላል ነገር አይደለም ዝም ብለን የምናወራው ብቻ አይደለም እኛ እኮ እመቤታችንን የምናመሰግነው እኮ በምንችለው መጠን ነው እበያ ለድንግል ይታልካለ እስበ ግዚሃራያ እግዚአብሔር መርጧታልና የእመቤታችንን ክብር መናገር አይቻልም መናገር አይቻል መናገር ይቻልም በትክክለኛው መንገድ ማስረዳት አይቻል ቃላት የእኛ ማይኖር አይችለውም። ስለዚህ እመቤታችን አሁንም፣ ትናንትና፣ ነገ የምትከበረው ልጇ ስላከበር እኛ ድለኞችነ የአምላክ እናትን ማክበር ራሱ መታደር ነው። ምን አንዳንድ ሰዎች እመቤታችንን ቅዱሳን ስናከብር የእግዚአብሔርን ክብር ይወሰድ ይቀንስ ይመስላቸዋል፣ ይሸራረፍ ይመስላቸዋል። እግዚአብሔር እኮ እግዚአብሔር ነው። ማን ነው ሰንታህ ቢሽራሩ ነው? ማን እግዚአብሔርን ክብር የሚወስደው? ኦልሬዲ እኮ ማንም ሰው ያከበረው እኮ አይደለም። የኛን ማክበር እኮ አይጠይቅም፣ አይፈልግም እኮ። ብታምሩ ያምናችኋል፣ ብትክዱ ይክዳችኋል፣ ይክዳችሁ አለ አለ ጳውሎስ። ምንም እኮ ችግር አሁን እኮ እግዚአብሔር እኛ እንደ እንድናመልከው የሚለማመጥ መሰላችሁ እንዴ? አይደለም። ለራሳችን እኮ ነው የምናመልከው። ስናመልከው የምንጠቀመው እኛ ስናመሰግነው በረከት የሚመጣው ለኛ ነው። ለእግዚአብሔር የሚጨመርለት ነገር የለም። ቤተ ክርስቲያን ስለመጣችሁ እግዚአብሔርን ለማስደሰት ነው ወይም ደግሞ ለእሱ ደስ እንዲለው ነው ብላችሁ አታስቡ። ገንዘብ ስትሰጡ እግዚአብሔር ስለሚያፈቅደው ብላችሁ አታስቡ። ለራሳችን ነው ክሬዲት የምናጠራቅመው። የምናደርገው ነገር በሙሉ የሚገባንን ነገር አድርገን የተፈቀደን ለማግኘት ነው፣ ለራሳችን ነው እንጂ ለእግዚአብሔር ክብር ለመጨመር አይደለም። የእግዚአብሔር ክብር ማንም የሚቀንሰው አይደለም። የእግዚአብሔርን ኃይል ማንም የሚወስደው አይደለም። እኛ ቅዱሳን የምናከብረው እሱ ባከበራቸው መጠን፣ ስላከበራቸው፣ ስላገለገሉት፣ ህይወታቸውን ስለሰጡ፣ ስለታዘዙለት፣ ስለተገዙለት፣ እሱን ደስ ስላሰኙት ነው እኛ የምናመሰግናቸው። እና ስናመሰግን እኮ አምላክ የመረጣችሁ እያልን እኮ ነው፣ በዛው በኩል እኮ እሱ ነው የሚመሰገነው ቅዱሳን ስናመሰግን በቅዱሳኑ በኩል በእነሱ ክብር የሚከብረው እሱ ነው። ይህንን ማወቅ አለብን። የእግዚአብሔርን እንትን መውሰድ አይደለም። ቅዱሳንን አማልክት አላል፣ ፈጠሩን አላል። ያማልዱናል፣ ያሳርቁናል ነው እኮ የምንለው። ከማን ከነጋናችሁ? ከማን ያሳርቁ? ከእግዚአብሔር ድንግል ማርያም እኮ የምንለምናት ሰአሊ ለነ ቅዱስ ትልቁ ጸሎት እኮ ሰአሌ ለነቅድስት ድንግል ሆይ ለምኝል ይህ እኮ ነው የምንለው ሌላ እኳ እንል ግን፣ ታስገቢን፣ ማሪ ለምኝልን፣ ከልጅሽ ከወዳጅሽ ይቅርታና ምህረትን ለምኝልን። በቃ ይኮ ቅዱስ ገብርኤል መጥቶ ሰላምታ ሰጣታል፣ ያንን እንላለን። ነቤት መበላ እኮ ቅዱስ ገብርኤል ሰላምታ፣ ሰላም ንልሻለ በሀሳብ ጅንግለሽ ታስጋሽ ምንግለሽ አይነት የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ይሄን ያህል ቅዱስ ገብርኤል ከሄድቶች መካከል ቅዱስ ገብርኤል እና እኛ የተናገረው ለምንድን ነው መካከል ቅዱስ

የመጽሐፍ ቅዱስን መሻርፋይ እኛ አንጨምርም አንቀንስም። የመጽሐፍ ቅዱስን ቃል እግዚአብሔር የተናገሩት ቅዱሳን የተናገረው ነው የምናገረው። እንዲያውም በተግባር እናውለዋለን። ምንም አንቀንስም። መቀናነስ አይገባም። ስለዚህ ቤታችን አምላክ መጀመሪያ ራሱ መጀመሪያ ራሱ ጀምሮ ገና ከመጀመሪያ ድንግል ተሃቱ በከርሰ አዳም ይላል። ድንግል ተሃቱ በከርሰ አዳም ማለት አዳምና ሔዋን ገና ሲፈጠሩ እኮ መቤታችን ከነሱ እንደምትወለድ ይታወቃል። እግዚአብሔር ስራው፣ እግዚአብሔር የሚሆነውን ነገር እኮ ቀድሞ ያውቃል። እንደኛ እኮ አይደለም። እና ሔዋን እግዚአብሔር ፈጥሮ ለአዳም ሲሰጠው ህይወት ሌላ አዳም ለሚስቱ አይምሮ ከመተወፀና ፈየው ዝዝ ማርያም እመቤታችን ከሱ እንደምትወለድ አውቆ ህይወት የነሻላ ምክንያቱም ትክክለኛ ህይወት የሰጠች እመቤታችን ናታ። እውነተኛ ህይወት ማለት እውነተኛ ህይወት ሔዋን ያንን የመርገብ ጨት እንበላው ዘንድ ለአዳም ስለኛ ሰጠች። በዛ መርገብ ሞት ገባ። እመቤታችን ግን የዘላለም ህይወት እናገኝ ዘንድ የልጇ ስጋና ደም ሰጠች። በቃ ሔዋን ትወቀሰው፣ በክብር ተለወጠ። ሔዋንን መስደብ አይቻልም፣ ምክንያቱም እመቤታችን አለቻ እመቤታችንም ኮ ሴት ናት፣ ከና ከያም የአምላክ እናት ናት። ስለዚህ የእናቶች ክብር ከበረ ማለት ተመለሰ። የዘላለም ህይወት ከማንም በላይ ያለውን ክብር ያገኘ ነው። ከእመቤታችን ከዛ ጊዜ ጀምሮ መጽሐፍ ቅዱስ እስኪዲ በደብ አስተውሉ። መጽሐፍ ቅዱስ ላይ ከአዳም በኋላ የአዳም ልጅ የዘር ረጋላ ብዙ ሰው ነው የተወለደው በዚህ ምድር ላይ ግን እዚህ ሰው ሲመርጥ ነው የኖረው። አዳም ተወለደ። ከአዳም ወደ ሴት እያለ እያለ ወደ ኖኅ የተወለደው ሌላው እንደዚህ ይቀራል ዘሩ ተቀትሎ ከዛ በኋላ አብርሃም ጋር ሲደርስ አብርሃም ይስሐቅ በማን ነው

እህት ወንድ ምናምን ወለዚህ ይቀራል ይሄን እየተለየ ተከትሎ ነው የሚሄደው። በዛ ውስጥ ነበረች እሱ ቤታችን። ያንን ተከትሎ ነው የሚሄደው። ልክ ለክ ምነታችን ስትወለድ ከሌዊና ከይሁዳ ነገድ ሐናና እያቄው መጡ። እዛ ጋር ሲደርስ አለቀ፣ ተፈጸመ ተስፋ አበው በማርያም እንግዲህ። ያ ሁሉ አዳም የተሰጠው ቃል ኪዳን፣ ነቢያት ሁሉ የሚናገሩት ትንቢት ልክ ሐናና እያቄ እመቤታችንን ስትወድ አለቀ። ከዚህ በኋላ የስራ አይቀጥም፣ በስጋ የለም አለቀ። እመቤታችን ተወለደ፣ ከዛ በኋላ አለቀ። ከነጋ ናቸው አለቀ። የተነገረው ትንቢት፣ የተቆጠረው ሱባኤ አለቀ። እመቤታችን ላይ ቆመ። ከዚህ በኋላ እስራኤላዊ ምናም ይባል ነገር የለም። እስከዛ ድረስ የጊዜ አይነት ህዝብ የተመረጠ ቦታ እየተመረጠላቸው፣ ጠላት እየጠፋላቸው፣ ባህር እየተከፈላቸው፣ መና እየወረደላቸው ነው። የተባረከ ህዝብ ነው የተለየ እመቤታችን ከተወለደች በኋላ ከዛ በኋላ እስራኤል እንደ ማንኛውም ሰው በቃ እንደ ማንኛው እኩል እመቤታችን ለያትና ከሴቶች ለይቶ ለብቻ አስቀመጣት ከዛ ሌላውን እስራኤልን ከዚህ በኋላ እንደ ማንኛውም ህዝብ ናቸው ታዋቂ በቃ እንጠልቅ እሷ ነው እሷ ተወለደች ከዛ በኋላ ያው ግንቦት ልደታ እንደምታውቁት

ከዛ በኋላ በኋላ ሰሙ ከሳ ከነሱ የተወለዱ ዳዊትና ሶሎሞን አርባ ዓመት ቀጥጥቀው ቀጥቀጠው ገዙ። ደግሞ ከዚች የሚወለዱ አይ፣ በስጋ ነው ሰው የሚያስበው፣ በስጋ ከዚች የሚወለደው ደግሞ ይገዛ ነው። የመግደል አለብን ከነ ሰው ሰው ማለት እኛ ማለት እኛ ጋር ቢመጣ አሁን እኛ ስናውረው ቀላል ነው። ለሌላ ሰው እኛም ጋር ቢመጣ ልናደርግ እንችላለን። በራሳችን ቢመጣ ራሳችን እንጠይቀው እና በቃ ንግዳ ንግደነ አገር ነው የተማከለው አገር። ከዛ ሊገሏ ሲፈልጉ እግዚአብሔር መላክ ወደ ሊባኖስ ይዛር ተባለ። ከእስራኤል ሀገር ወደ ሊባኖስ ፔሩት ማለት ሊበና የሚባለው አገር እዛ ሄዳ ያው እናቶች ሁሌ እንደሚያ እንደሚያደርጉት እዛ በሌለ ቤት በስደት ማለት ተፈናቃይ ከቤቷ ምን ያለደረች ተፈናቅላ ሊገሉት ልጇ ሊገሉባት ገና ያላየችው ልጅ ሊገሉባት ስለሆነ ስለሆ ይዛ አይነ በስደት ነው የተወለደችው። ጌታም የተወለደው በስደት ነው፣ በመንገብ ላይ እሷም የተወለደችው በስደት ነው፣ በመንገብ ላይ ው በቤታችን ብቻ አይደለም፣ መልካም ነገር የሚያደርገው። በሄድንበትም ቦታ በተሰደድንበትም ቦታ፣ በተገፋንበት በማይመች ቦታ እግዚአብሔር ስራ ይሰራል። እኛም ዝም ብለን እኛ እግዚአብሔርን ስራ አናውቀውም፣ የት ጋር ስራ እንደሚሰራ እና ግንቦት አንድ ቀን በሊባኖስ በእግዚአብሔር ድንቅ ጥበብ በእግዚአብሔር ፈቃድ የምታምር እመቤታችን ያምላክና ተወለደች። እንኳን ደስ አላችሁ። ይህ ነው እንግዲህ ምህታችን ከመጀመሪያ ጀምሮ ያከበራት ያከበራት እናት አደረጋት መረጣት። ከዛ በኋላ በቤተ መቅደስ እንደ እስራኤል ወጣት ሴቶች ዋዛ ፈዛዛ ጭቃ ማውቃት መራገጥ ምናምን ምን ያለን ያደገችው በቤተ መቅደስ ከሶስት አመቷ ጀምሮ እና ዘመድሳት ለምድምን ሳትል በቤተ መቅደስ ከመላእክት ጋር ከካህናት ጋር እያመሰገነች እስኪ አስቡት የሦስት ዓመት ወስደው ከዛ በኋላ በእዛው እየመ እያመሰገነች እዛው እየኖረች እዛው ም ሁሉ ነገር የእግዚአብሔር ምርጫ። ይሄ ሁሉ ነገር ማንም እንደዚህ አያደርግም። ማንም አድርጎ አያውቅም። ማንም ያደርጋችሁት እንደ እመቤታችን ማንም አልተመረጠም። ማንም አይመረጥም? የእመቤታችን ምርጫ ከምርጫዎች ሁሉ ይበለጠ ማንም በእመቤታችን ልክ የተቀደሰ የተመረጠ ጸጋ ይበዛለት የለም። ከፍቶ ለምን ለምን ነው ተረጋጋችሁ? ለምን ነው አምላክ እናቱ አድርጎ ስለመረጣት። በምድር ላይ በምድር ላይ ለአምላክ የቀረበ ከእመቤታችን የበቀም የለም። ሁሉም ቅዱሳን ናቸው፣ ከሁሉም ብዙ ነገር አድርገዋል። በእመቤታችን ግን ከሁሉ ቅዱሳን በላይ ናት። ለዚህ ነው ስለ እመቤታችን ለመናገር ብዙ መድከም አያስፈልግም ብዙ መዘጋጀትም አያስፈልግም። ምክንያቱም ሁሌ አፋችን የለመደው ሁሌ የምናውቀው ሁላችን የምንስማማበት ደስ የሚለን ለአንደበታችንም ለጆሮችንም ለልቦናችንም የሚያስደስተን ነገር ነው። ከመቤታችን በረከት ያድርሰን፣ ለአመቱ ያድርሰን። በድጋሚ እናቶችም እንኳን ደስ አላችሁ። ውጭ ወጥተን ደግሞ ንፍሮ ከተገኘ መከራለን ጋር መሸነፍ